ቶክ ሚስጥር ቶክ ጉድ ሚዲያ ሊዝጎ ሊዝጎ ሌላ ነገር ሳይመጣ ሊዝጎ ወደ ላይ ማለት በቃ ሳምንት ያየሁት ለውጥ ነው። ወደ ላይ ምናምን እያለ ነበር እንደዚህ ምግብ ማውጣት ለታነነበም ሆነሽ ነው? እኔም እንደዛ መስሎኝ ነበር ማለት ነው። እና እኔም ደግሞ የበዓል ምናምን የበላሁት ነው ምናምን ብዬሽ አስቤ ነበር። እና ከጓደኛዬ ጋር ሆስፒታል ሄደን ነበር አንድ ላይ ማለት ነው። ምንድን ነው እኔ

አንቺ ወቢሽ እያ ማርያምን ማርያም ነው። አንቺ ምርሽ ነው? የምርሽ ነው? ማርያም በይ። ግዴታ መማል ይጠበቅብኝ እንዴ? ሆዲማ ገና ነው፣ አልገፋም፣ አልገፋም። ትለቃሉንማ ገና ትንሽ ነው። ዳም ነው እኮ ምርሽ ነው። አዎ፣ ከዛ በቃ ተወው፣ እንጋባና እንወልደዋለን። አይ እንደዛ እንደዛ ምሽል ይመስለኝ እኮ ነው። ምሽል ስሜት አሁን ከሄድክ በኋላ ማለት ነው። እና ከበዓል በኋላ ነው። ምንድን ነው ንገሪኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። ሳትጋቡ ማስረገዝ ጀመራችሁ እንዴ? አልተገባንም። ለቪዲዮ ብቻ ነው ምናምን ስትሉ ነበር እንዴ? ምነው ዛሬ? አቤት ወንዶች እኮ አቤት ወንዶች

እና ለቪዲዮ ነው ምናምን እያላችኋል ነበር እንዴ? ምን ነው ዛሬ አረገዝኩ ስትል ድርቅ በቀረ እንዲ እንዲ እንዲ ነው የሚባለው ዴ ላታወቅንባችሁ። ለስራ ነው የምንገናኘው፣ ለቪዲዮ ነው የምንገናኘው የምትሉ አወቅንባቸው። ለማስረገዝም እንደርሳችኋል። እናንተ ጉደኞች ማለት ነው። አረ መጀመሪያ ሰርግ ብሉ፣ መጀመሪያ ወግ ወጎን፣ የደንብ ደንቡን ያዙ። እናንተ እኮ ማለት ነው። የጠበቅ አርጋች ስተጠየቁ ለቪዲዮ ነው ገለመሌ፣ ገለመሌ፣ ገለመሌ ትላላቸው፣ ግን ቲኒክኒኩ ቲኒክኒኩ። ወይ ጉድ፣ ወይ ጉድ! ሰውዬ፣ እናንተ እውነትም ለማስረገዝ ምናምን፣ ለማርገዝ ማለት እዚህ ቦታ አደርሳችሁ። ለነገሩ ሰው አንድ ቤት እኮ ተቀምጦ ምንም አይጠበቅም ባልነግሩንም አይጠበቅም። እኛ ህፃን ልጅ አይደለንም በነገራችን ላይ ማለት ነው። ስለዚህ ፕራንክ ባይሆን ራሱ ማለት ነው፣ የእውነት የእውነት አርግዥ። እውነቴን ነው የምነግርሽ፣ ምክንያቱም ጊዜሽ አይለፍብሽ። እና እና ላታረግዝ ነበር እንዴ? አንተ ቆይ በአንድ ቤት፣ አንድ ቤቱ ናችሁ ዘጫ ላቸሁት፣ ላታረግዝ ነበር እንዴ? እውነት ነው። ወንዶች ግን ለምንድን ነው አረግዝ ነው ሲባቸው እንደዚህ የምትደርቁት ማለት ነው? አርግዙ እውነት ይሄን ነገር እንደዚህ በድብቅ እንደዚህ ለቪዲዮ ነው ምናምን የሚባለው እንደዚህ እንደዚህ እያወጣቸው አሳዩን። ማን እንደዚህም ማለት ነው፣ አሳዩን እያወጣቸው። ለማንኛውም ገና ጨጨናቸው፣ ገና ብዙ ነገር ይቀራቸዋል። አሁን ማርገዝ ምናምን አያስፈልግም። እንደኔ ለምን አሁን ለምን ብሰማችሁ ማለት ነው። ምን ትላለች መሰላችሁ በሁለት እግር ሳቆ በሁለት እግር ሳቆ እንደ ሰማንተ ልጅ ማሳደግ የምትችለው ምን አንብላ ጉ ነበር የምትል ብሰማ ማለት ነው። ግን ፕራንክ ነው ብላችሁ ባጭር ቀጫችሁ። ለማንኛውም እና ለማንኛውም አዲስ ወሬ ሳይሰማ ጀንበር አይገባ አለችን ያላት እና አዲስ ወሬ ሳይሰማ ጀንበር አይገባ። በጣም ታምርያለሽ፣ ከቃል በላ የቆዳሽ ጥራት እኮ

አሁን በቃ እድሜ ይጨምራል፣ አታሳፍራል። ግን አድናቆቴን አልደረሰ። እውነት ለመናገር ፎሎ የመለስክ እንዴ? ጥያቄ አለው። ገና እሳት ከፍጆ ነው። ቪዲዮ እሳት ከፍጆ ነው የመለስኩት፣ ላንቺ አይደለም ፎሎ መመለስ አልኩኝ። እንዲ የአሜሪካን ፕሮዲዛንት ይሁን የቻይናን ፕሮዲዛንት ዞሮ ዞሮ ዝጉጥኛ አንፈልገው። እውነት ነው ነግራቸው እንዲ በጣም ነው ያስጠላው። እውነት እንዲ ግማሹ እንዲ ብጁ ብዛቱ እንዲሆን ኮ ከነሱ ማበድ የኔ ማበድ የኔ ማበድ ጤነኛ ነው ብዬ ያሰብኩት ራሱ እነዛ ብዶቹ ዘንድ እንጂ አፌን ከፍቼ መዋል አፌን ከፍቼ ማደር ትንሽ ጊዜ ስትኖረኝ በቃ አፌን ከፍቼ እነሱ ጋር ትንሽ በቃ ረፍት ረፍት ትንሽ ነገር ረፍት ስንኖረኝ እንድት አይኔም አልግጭ እነሱ ጋር ያበዱት ጋር ማለት ነው። ስለዚህ እኔ ከነሱ ምን ለየኝ? ከነሱ ምን ለየኝ? ጓደኞቼ እኔ ማብጃለሁ። እውነት ይሄን ነገር ዝግ ውስጥ ደግሞ ሀሳብ አያስጨርስ። በቃ የሆነ ቁርጥ እንደ የሆነ ሰፍ ብላቸው አይናቸው እንደዚህ ብላቸው ስታወት ቁርጡ እና እኛ አንፈልግም። እውነቴንም እነግራቸው ይህንን እንዲ

ባሰበት ባሰበትን። ድሮ እኮ እንደዚህ አልነበረም፣ አይደለም ኧረ መልሱልኝ፣ ኧረ መልሱልኝ። ድሮ እንደዚህ ነበር፣ እንደኛ ስናውቀው ድሮ ሳውዲ እንዳለው አሁን እኔ ቲክቶክ እጠቀም ነበረ ማለት እጠቀማለሁ ስላቸው፣ ኦፊሻል ሳይሆን ዝም ብዬ ለማየት ማለት ነው። ከስር ከስር የምሄድ ነበር፣ ግን እንደዚህ እንደው የወጣ እንደዚህ ስድብ የወጣ እንደዚህ የፍየለሌ ስድብ የፍየለሌ እንደው እንደዚህ እንደው በቃ እንደው ልም ብሎ በቃ እንደዚህ አነሳሳ ምናምን በቃ ኖራድ የለ እንዲ መጨረሻው ዘመን ላይ ደረሰ ለመሰለ እውነቴን ነው የምነግራችሁ። እና ስራችንን እንስራበት እውነት ስራችንን እንስራበት። እኛ ማናርፍ እናንተ ማታርፉ፣ ዝሮዝሮ ስራችንን እንስራበት። እኛ ስራ ፈታ ነው፣ እውነቴን ነው የምነግራችሁ። እንደው እኔማ ተውኝማ። ከዚ ከስራ የከበደኝ ነገር ቢኖር ይሄ ነገር ነው የከበደኝ ነገር። እንዴት እንደምላከ እንዴት እንደምፈታ አላቀ። እውነት ተኝቼ ካሁን ካሁን ካሁን ካሁን ካሁን ካሁን ስል በቃ ያው መነሻ ጊዜ ደረሰ ቀንቀ ምን ይሻለኛል እኔ እንግዲህ ስልኬን አልሸጠው? እንግዲህ ስልኬን ስልኬን ከሸጉ ደግሞ ጭራሽ ደፈና ገባው። እኔ ጠላቴ ስልኬ ነው፣ እውነቴን ነው የምነግራችሁ። በቲክቶክ መጋባት፣ በቲክቶክ መውተዋወቅ፣ በቲክቶክ አልፎ እንዲባረጉ። ይሄ ቲክቶክ የሚባል ደግሞ በውስጥ ያጣጥፋ መሰለኝ እንደ ፌስቡክ መሰለኝ። እኔ አልሀምዱሊላ ፌስቡክ የለኝ ቲክቶክ የለኝ፣ እውነቴን ነው የምነግራችሁ። ከሁሉም ነጣ ነኝ፣ እውነቴን እውነት ነው የምላችሁ

ባለጊዎች ገና ልጅ ናቸው እ ገና ብዙ ይቀራቸዋል ገ ምንድን ነው እና እኔ በ14 ዓመት የባገባኩ እንድዘረ እኔ በ14 ዓመት ያገባሁ ግን በ15 ወለድኩ የማይገባቸው ልጅ በልጅነት ነው በነገራችን ላይ ውለዱ ክበዱ ለማንኛውም ይመቻችሁ ግን አትሸውዱንኛ ለስራ የተገናኘ ነው ምናምን ምናምን እስኪር ዝሜ ቶክ ሚስጥር እስኪር ዝሜ ሚስጥር ጉድ ሚዲያ ቶክ ታንኪው ሶማች ታንኪው ሶማች ኢቪሪዋን ኢቪሪዲ ኢቪሪዋን ታንኪው። እናንተ ገና ብዙ መዘዝ ታመጣላችሁ የቲክቶክ የሚባል ነገር እና የዩቱብ የሚባል ነገር ገና ብዙ ነገር እናያለን። ኢቪሪዋን ታንኪው ሶማች። በቃ ምን እላለሁ ሌላ ጎ ሊዝጎ ሊዝጎ ሊዝጎ ሌላ ነገር ሳይመጣ ሊዝጎ